በቀላሉ እና ባጭሩ እጥር አድርገን ስናይ ቪዲዮአችን ይህን ይመስላል። እሺ ወደ ትምህርታችን ስንገባ ካን ዩ ካን ዩ ቴክሚ ካን ዩ ቴክሚ። ይህ ለማንኛውም ለሴትም ለወንድም ለማንኛውም መጠቀም ትችላላችሁ። ቴክሚ ልትወስደኝ ትወስደኛለህ፣ ትወስደኛለህ። እሺ ምንድበት ቦታ እንግዲህ የኛ ምርጫ ወይም ደግሞ ምነድበት የስራ ቦታ ይሆናል። ለምሳሌ ካን ዩ ቴክ ሚ ቱ ኤሪፖርት ወደ ኤሪፖርት ትወስደኛለህ። ካን ዩ ቴክ ሚ ቱ ኤሪፖርት ኤሪፖርት ተወስደኛለን ወደ አየር መንገድ ተወስደኛለን። ምን ብለን ጠይቅ ነው ካን ዩ ቴክ ሚ ቱ ኤርፖርት ብለን ልንጠይቅ እንችላለን። ግን ይችኛው ለሁሉም ለማንኛውም ካኔ ቴክ ሚ ተወስደኛለህ፣ ሴትም ሆነ ወንድ እንዲህ ብሎ ሊጠይቅ ይችላል። ከዚህ ቀጥሎ ያለውን ምንሄድበትን ቦታ ወይም ደግሞ የፈለግነውን ነገር ይሆናል ብናስገባው ማለት ነው። ካን ዩ ቴክ ሚ ቱ ኤርፖርት የኛ ምርጫ ቢሆንም፣ ከዚህ ካን ዩ ቴክ ሚ ከሚለው ቀጥሎ ቱ እንልና ምንሄድበትን ቦታ እናስገባለን ማለት ነው። እሺ። ሁለተኛ let's eat food። የሆነ ስራ ቦታ ሆነን ወይም ደግሞ ምግብ እየበላን ከሆነ አንድ ጓደኛችን ምን ልንለው እንችላለን? let's eat food፣ let's eat food። ምን ላለን? ምግብ እንብላ። ምን እያልነው ነው? ምግብ እንብላ እጥር እባለው ማለት ነው። ሌትስ ኢት ፉድ ምግብ እንብላ እያል ነው ማለት ነው። እሺ፣ ሌላኛው ደግሞ ምን ልንል እንችላለን? ለምሳሌ መዝናናት እንሄድ፣ ጓደኛችን ሊሆን ይችላል። እዚህ ጋ ምግብ እንብላ ስንለው ምን አልነው? ሌትስ ኢት ፉድ ሌትስ ኢት ፉድ ምግብ እንብላ እያልነው ነው ማለት ነው። እሺ እኛው ደግሞ ምን እንችላለን? መዝናናት እንሂድ፣ መዝናናት እንሂድ። ሌትስ ጎ ሌቭ ፈን፣ ሌትስ ጎ ሌቭ ፈን። ምን ያልነ ነው? መዝናናት እንሂድ፣ መዝናናት እንሂድ። ሌትስ ጎ ሌቭ ፈን። ምን ያልነ ነው? መዝናናት እንሄድ እያለው ነው ማለት ነው። ጓደኛችን ወይም ደግሞ ሴትም ልትሆን ትችላለች። እዚህ ላይ ለምሳሌ ሌትሲ ኢት ፉድ ስንል ለሁሉም መጠቀም እንችላለን። ለወንድ ለሴት ብሎ የሚያግደን ነገር የለም፣ እኛ ምንጨምረው ቃል ወይም ወርድ ከሌለ በስተቀር ማለት ነው። ሌትሲ ጎ ሊፈን መዝናናት እንሄድ ወይም ደግሞ መዝናናት እንሄድ፣ ለሴትም ለወንድም ይሆናል ማለት ነው። መዝናናት እንሂድ ነው እንጂ ያለ ወይም ደግሞ ያልነው እሷ ወይም እሱ ሚል ነገር በአረፍተ ነገር ውስጥ ወይም በሴንቲን ውስጥ ውስጥ የለም ማለት ነው። ሌት ሲ ጎ ሊቭ ፋን መዝናናት እንሂድ። እሺ፣ ቦታ ልንጠይቅ እንችላለን። ቦታ ደግሞ ስንጠይቅ ምን ብለን ልንጠይቅ እንችላለን? የሆነ ቦታ ሄደን ያ ቦታ ሲጠፋን ምን ብለን ልንጠይቅ እንችላለን? ለምሳሌ where ኢዝ comerical ባንክ where is ኮሜሪካል ባንክ ሰውም እንደዚህ ብሎ ሊጠይቀን ይችላል። ሁዌር ይስ ኮሜሪካል ባንክ፣ ሁዌር ይስ ኮሜሪካል ባንክ ብሎ ከጠየቀን እኛ ደግሞ ይህን ወይ ባንኩ የተጠየቅ ነውን ቦታ ያለበትን ምን ብለን ጠይቀ ልንመልስ እንችላለን? ዘ ባንክ ኢዝ ኢን ፍሮንት ኦፍ ታዋቂ የሆነ ቦታ ካለ ዘ ባንክ ኢን ፍሮንት ኦፍ ዘ ስኩል ከትምህርት ቤቱ ፊት ለፊት ነው። እሺ ሌላ ደግሞ እኛ ብንሆን ዌር ኢዝ ኮሜሪካል ባንክ፣ ባንኩ የት ነው ብለን ነው የምንጠይቀው። ዌር ኢዝ ኮሜሪካል ባንክ። ዌር ዝ ዘ ስኩል ብሎ ምንጠይቀን ይችላል። ወይም ደግሞ ልንጠይቅም እንችላለን። ዌር ዝ ዘ ስኩል። እሺ ለምሳሌ አንድ ሰው ምን ልጠይቅ እንችላል? ዌር ዝ ዘ ቸርች፣ ዌር ዝ ሆቴል። ዌር ዝ ሆቴል ብሎ ልጠይቀን ይችላል። ያንን እኛ ስሙን እያስገባን እንመልሳለን ማለት ነው። ወይም ደግሞ ተጠየቅንም እንደዚህ እንጠይቃለን። ለምሳሌ እኛ የሆነ ቤት መጠየቅ እንፈልግ፣ አቶ አለሙ የተባለ ቤት እዚህ ሰፈር ነው ተብለን ሄደን እዛ ሰፈር ሰው አግኝተን ለመጠየቅ እንፈልግ፣ where is አቶ አለሙ ሀውስ ብለን እንጠይቅ እንችላለን። እንዲያብለን ወይም ደግሞ ሰው እንዲያብለው ቢጠይቀን አላምስ ሀውስ ኢንፍሮንቶፍ ወይም ደግሞ ኢንፍሮንት ኦፍ ዘ ቸርች ቤተ ክርስቲያኑ ፊት ለፊት ኢንፍሮንት ኦፍ ኮሜርካል ባንክ እሻም ቦታ ታዋቂ ቦታ የሆነ አመልክተን ልንሰደው እንችላለን ማለት ነው። እሺ፣ ዘ ቡክ ኢዝ ኢንፍሮንቶፍ ዘ ቴብል። ምን ነው የሚለን? መጽሐፉ ዘ ቡክ ዘ ቡክ ኢዝ ኢንፍሮንቶፍ ዘ ቴብል፣ መጽሐፉ ከጠረጴዛው ፊት ለፊት ነው እያለን። ለምሳሌ ምን ብለህ ጠይቀህ ነው ሊሆን ይችላል? ሁዌር ኢዝ ዘ ቡክ? ሁዌር ኢዝ ዘ ቡክ? እሺ እኛ ዌር ኢዝ ዘቡክ ብሎ ከጠየቀን መጽሐፉ ያለበትን ቦታ ጠቅሰን ዘቡክ ኢዝ ኢን ፍሮንት ኦፍ ዘ ቴብል፣ ከሌላ ቦታ ከሆነ ደግሞ ያለበትን ቦታ ጠቅሰን፣ በስተጀርባው ከሆነ ደግሞ ቢሃይንድ ዘ ቴብል ብለን ልንመልስ እንችላለን ማለት ነው። እሺ። እዚህ ጋር ደግሞ አይ አም ኖት ኮምፎርቴብል አይ አም ኖት ኮምፎርቴብል፣ አልተመቸኝም ለማለት ስንፈልግ ምን እንላለን? አይ አም ኖት ኮምፎርቴብል። እዚህ ውስጥ እኔ አልተመቸኝም፣ እኔ አልተመቸኝም። አይ አ ኖት ኮምፎርቴብል እኔ አልተመቸኝም እያለ ነው ማለት ነው። አንድ ሰው ታመቻችህ ወይም እንደዚህ ብሎ ቢጠይቀን አልተመቸኝም ብለን ለመመለስ አይ አም ኖት ኮምፎርቴብል። እሺ አንድ ሰው አልችልም ለማለት ሲፈልግ ማለት ያለበት ምንድን ነው? አይ ካን ኖት አይ ካን ኖት አልችልም እያለ ነው። ለምሳሌ ካን ዩ ስፒክ እንግሊሽ፣ ካን ዩ ራይቲንግ እንግሊሽ፣ ካን ዩ ስፒከ አማሪክ ብሎ ተጠይቆ ሊሆን ይችላል። ያሰ አይ ካን ኖት አልችልም። እኛ የማንችለውን ነገር ለመግለጽ ወይም ኤክስፕረስ ለማድረግ አይ ካን ኖት ብለን እንገልጻለን ማለት ነው። እሺ ሌላኛው ደግሞ አንድ ሰው ምን ብሎ ሊጠይቀን ይችላል? የሆነ ነገር ትፈልጋለህን ብሎ ቢጠይቀን እኛ አንፈልግም ለማለት አይ ዶንት ዋንት። አይ ዶንት ዋንት አልፈልግም፣ እያል ነው ነው። አይ ዶንት ዋንት አልፈልግም። ያን ነገር አልፈልግም። አይ ዶንት ዋንት ያለው ምሳሌ ካን ዩ ዋንት ሚ ሊል ይችላል። እኔን ትፈልገኛለህ? አዚ ወንት ሚ። አይ ዶንት ዋንት ዩ ወይም ደግሞ አይ ዶንት አልፈልግም ብለን ልንመልስ እንችላለን። እሺ፣ ሌላኛው ደግሞ ከም ባክ ከም ባክ። አንድ ሰው ተመለስ ስንል ምን ልን እንችላለን? ከም ባክ ከም ባክ። ምን እያለ ነው? ተመለስ እያለ ነው ማለት ነው። ከም ባክ እሺ ከምባክ ዩ ብንለው ምን እያለው ነው? አንተ ተመለስ እያለው ነው ማለት ነው። ከምባክ ዩ እሺ። ሌላኛው ደግሞ ሪስፔክት ዩ። ሪስፔክት ዩ አከብርህ አለሁ። አከብርህ አለሁ ሪስፔክት ዩ። ያን ሰው ምን አከብረው ሰው ከሆነ ምን ብለ ልንገልጽለት እንችላለን? ሪስፔክት ዩ እዚህ ላይ ሁሉንም ስንጠቀም ለምሳሌ አያም ኖት ኮምፎርቴብል ስንል ምንድን ነው ሴትም ወንድም የሚልም ነገር ስለሌለው ማንኛውም ሰው መጠቀም እንዲችል አይነት ሴንቴንስ ስለሆነ ማንኛውም ሰው የሚፈልገውን ነገር ይሄን ተጠቅሞ የፈለገውን ነገር ወይም ደግሞ ያልተመቸውን ነገር ሊገልጽ ይችላል ማለት ነው። ለምሳሌ አይካን ኖት፣ አይካን ኖት አልችልም። ሴትም ሆና አይ ካን ኖት እስፒክ ኢንግሊሽ አይ ካን ኖት እስፒክ አማሪክ ወይ አይ ካን ኖት ራይቲንግ እንግሊሽ ብላ ልትናገር ትችላለች ማለት ነው። ወንድም ቢሆን ልክ እንደዚያው ብሎ ሊናገር ይችላል ማለት ነው። ይህኛውም ወንድም ሴትም አልፈልግም ወይም ደግሞ አይ ዶንት አይ ዶንት ወንት ሊል ይችላል ማለት ነው። ይህም በተመሳሳይ ከምባክ፣ ሴትም ከምባክ ተመለስ ልትል ትችላለች ወይ ወንድም ሆኖ ደግሞ ሴቷን ከምባክ ቢላት ተመለሽ ሊላት ይችላል ማለት ነው። ሬስፔክቲቭ ይህም ልክ በተመሳሳይ ለወንድ ለሴትም ይሆናል ማለት ነው። ሬስፔክቲቭ ለሁለቱም ይሆናል ማለት ነው። እሺ ሌላኛው ደግሞ ተርንቱ ዘላይፍት አንድ ሰው ምን ብሎ ሊጠይቀን where is ክኒሊክ ክኒሊኩ የት ነው? where is ክኒሊክ ብሎ ሊጠይቀን ይችላል። where is ክኒሊክ ተርን ቱ ዘ ሌፍት ምናል ነው? ተርን ቱ ዘ ሌፍት ወደ ግራ ታጠፍ ወደ ግራ ታጠፊ ለሴትም ለወንድም ማለት ነው። ተርን ቱ ዘ ሌፍት ወደ ግራ ታጠፍ ብለን ልናመለክተው ወይም ደግሞ ኢሻ where is the clinic ብለን የጠየቅ ነው ሰው ተርን ቱ ዘ ሌፍት ብሎ ሊያመለክተን ይችላል ማለት ነው። ሌላኛው ደግሞ ከእንኳ ከም ኳይክሊ አንድ ነገር ያዘዝነው ሰው ቶሎ እንዲመጣልን ከፈለግ ከም ኳይክሊ ፈጥነህና እያልን ነው ከም ኳይክሊ ፈጥነህ ና ከም ከም ኳይክሊ ፈጥነህ ና እሺ where is the exist መውጫው የት ነው እያለን ነው where is the exist ይህንን turn to the right ወይም ደግሞ turn to the left ብለን ልናመለክተው እንችላለን ወይም ደግሞ ጎ ስትሬት ቀጥ ብለህ ሂድ ልንለውም እንችላለን ማለት ነው። ስለዚህ ሁሎችንም መጠቀም ለሴትም ለወንድም መጠቀም እንችላለን ማለት ነው። አምኖት ኮምፎርት፣ አይ ካንኖት፣ አይ ዶንት ዋንት፣ አይ ከም ባክ፣ አይ ሪስፔክት ዩ፣ ተርን ቱ ዘ ሌፍት፣ ኬም ኳይክሊ፣ ዌር ኢዝ ዘ ኤግዚስት፣ እነዚህን ወርዶች ለሴትም ለወንድም መጠቀም እንችላለን። አምኖት ኮምፎርቴብል ስንል አምኖት ኮምፎርቴብል ስንል አልተመቸኝም እያለ ነው። አምኖት ኮምፎርቴብል አልተመቸኝም። አይ ካን ኖት አልችልም። አይ ዶንት አይ ዶንት ዋንት አልፈልግም። ከም ባክ ተመለስ። ሪስፔክት ዩ ሪስፔክት ዩ አከብረሃለሁ። እሺ ተርን ቱ ዘ ሌፍት ወደ ግራ ታጠፍ። ከም ኳይክሊ ፈጥነህ ና። ዌር ኢዝ ዘ ኤግዚስት መውጫው የት ነው? ልክ እንደዚህ እያደረግን እየሰራን እንለማመዳለን እንግሊዘኛን በቀላሉ መናገር ወይም ደግሞ መጻፍ እንችላለን ማለት ነው በአጭሩ እና በአጭር ወርድ እገ ልንገልጽ ወይም ደግሞ ኤክስፕረስ ኮሚኒኬት ልናደረግ እንችላለን ማለት ነው። እሺ ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋሳብ፣ በሌሎች እናንተ ምትጠቀሙባቸው ሶሻል ሚዲያዎች መደወል ትችላላችሁ። ለዛሬ ዘንላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ፣ መልካም ጊዜ፣ ሰናይ ቆይታ።